ኢትዮጵያ ዲጂታላይዝድ አፍሪካን ብሎም ድንበር ተሻጋሪ የቴክኖሎጂ ዘርፍ ትብብር ማዕቀፍን ለመፍጠር የሚያስችል ግዙፍ ኤክስፖ አሰናድታለች። ይህ በኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት እና በኢንፎርሜሽን መረብ ደህንነት አስተዳደር በጋራ የተሰናዳው የኢትዮጵያ ቴክኖሎጂ ኤክስፖ አጉራዬ የአርቲፊሻል ኢንቴሊጀንስ ትግበራን ማረጋገጥ በሚቻልባቸው መንገዶች ዙሪያ የከፍተኛ ደረጃ ፖሊሲ ውይይት አስተናግዷል። የአፍሪካ ሕብረት ኮሚሽን የመሰረተ ልማትና ኤነርጂ ኮሚሽነር ሌራቶ ማታ ቦጌ ኮሚሽኑ አፍሪካውያን ከሰው ሰራሽ አስተውሎት አውንታዊ እድሎች ተጠቃሚ እንዲሆኑ ስትራቴጂ ቀርጾ እየሰራ ይገኛል ብሏል። ይሁን እንጂ አሁንም የዘርፉን እድገት በብዙ የገደቡ ውስንነቶች መኖራቸውን ያስታወሱት ኮሚሽነሯ እነዚህን ችግሮች ለመፍታት በጋራ መስራት እንደሚገባ አስገንዝበዋል። እኛ አፍሪካውያን አንድ ላይ በትብብር መንፈስ ለጋራ መቆምና መስራት ይኖርብናል። ከተለያዩ አጋር አካላት በምናገኘው ፈንድ ላይ ተመስርተን የምንሰራው የሰው ሰራሽ አስተውሎት ቴክኖሎጂን በራስ አቅም ያሉንን ሀብቶች ደምረን መጠቀም እንችላለን። በዚህ በኩል የሚታዩ ክፍተቶችንም እንሞላለን። በቅንጅት ያሉ ሌሎች ችግሮችን ለመፍታት በሰው ሰራሽ አስተውሎት ላይ ወሳኝ ሚና መጫወት እንችላለን። የአፍሪካ ሰላምና ደህንነት ጥናት ኢንስቲትዩት ዳይሬክተር ዶክተር ፋንታ ያኩም በበኩላቸው የሰው ሰራሽ አስተውሎት ቴክኖሎጂን የአፍሪካን ጥቅም በማይጎዳ መልኩ ለመጠቀም አህጉራዊ የሰው ሰራሽ አስተውሎት አጠቃቀም መርህን ማበጀት እንደሚገባ ጠቁመዋል።

ለቴክኖሎጂ ውጤቶች የሰው ልጅ ቁጥጥር ስርዓትን ማበጀት ያስፈልጋል በተለይ ደግሞ ለሰው ሰራሽ አስተውሎት ሌላው የሰው ሰራሽ አስተውሎት አጠቃቀም መርህና መመሪያን ማዘጋጀት ጊዜው የሚጠይቀው ጉዳይ ነው እኔ እንደማስበው አፍሪካ ከሰው ሰራሽ አስተውሎት አሉታ የገጾቹ ዋጋ መክፈል የለባትም ለዚህም ቴክኖሎጂው በፖሊሲና ስርዓት መመራት ይኖርበታል ዓለም አቀፍ የሰው ሰራሽ አስተውሎት ፖሊሲና መርሆች የአፍሪካን ተጠቃሚነት በሚያረጋግጥ መልኩ እንዲቀረጹ የጋራ ውይይቶችን ማጎልበት የአህጉሪቱን ዲጂታል ሉዓላዊነት መጠበቅና የክህሎት ግንባታ መንገዶችን መፍጠር እንደሚገባ የገለጹት ደግሞ የፌዴሬ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ናቸው። ካለን ልምድ በመነሳት በቴክኖሎጂ ፈጠራ ውጤቶቻችን ላይ በመመስረት የጋራ አፍሪካዊ አቋማችንን ለማምጣት እንደዚህ አይነት መድረኮች አበርክቷቸው ከፍተኛ ነው። በተጨማሪም በአህጉሪቱ የሰው ሰራሽ አስተውሎትን እንዴት ማስተዳደርና መቆጣጠር እንዳለብን ለመነጋገር ትልቅ ፋይዳ ይኖረዋል። መሰል እድሎችን በአግባቡ መጠቀም በዓለም መድረክ ተሰሚነታችንንና ተጽዕኖዎቻችንን ሊያጎሉ የሚችሉ የጋራ መግባባት ላይ መድረስ ያስፈልጋል። የእውቀት ሽግግርን በማሳደግና በአህጉሪቱ የክህሎት ልማት ላይ ኢንቨስት በማድረግ በዘርፉ አፍሪካም የራሷ የሆኑና በዓለም አቀፍ ደረጃ ተቀባይነት ያላቸው ባለሙያዎች ማፍራት ይገባታል። በፓናሉ ውይይቱ ተደጋግሞ ከተነሱ ሀሳቦች መካከል ነው።